አሳ ከውሃ ውስጥ አውጥቶ ከመስመጥ አዳንኩት ከሚል ወዳጅ ይጠብቃችሁ። በህይወት ውስጥ አጉል ሀሳብ ይመስላችሁ። አብሳችሁ ልትበሉኝ የተዘጋጃችሁ ሰዎች የእናንተ እርዳታ የሚገለኝ እንጂ የሚያድነኝ ስላልሆነ የፈጠረኝ አምላክ እንደ ፍጥርጥሩ ያደርገኝ። ለበጎ ሀሳባችሁ ግን በጣም አመሰግናለሁ። እናንተ ብቻ ለማበድ ተዘጋጁ። እኔ እናንተን ለማሳመድ ቆርጭ እየሰራው ነው። ምንድን ነው ደግሞ አሁን ከህፃን ልጅ እና ከትልቅ ሰው በእድሜ የሚበልጠው ማን ነው? ያ ማለት አብዛኛው ሰው እንደምናውቀው ሰማኒያ ፐርሰንቱ ከስልሳ እስከ ሰባ ባለው እድሜ ነው የሚሞተው። እና አንድ የአምስት ዓመት ወይም የስልሳ ዓመት ሽማግሌ ለመሞት አስር ዓመት የሚበዛ ሀያ ዓመት ነው ይቀረው። እና አንድ የአስር ዓመት ህፃ ልጅ ደግሞ ለመሞት ሀምሳ ዓመት ስልሳ ዓመት ይቀረዋል። ስለዚህ ገና ወደፊት ብዙ እድሜ ያለው ህፃኑ ነው። ስለዚህ በእድሜ ይበልጠዋል። ትልቁ ሰው ነው ትልቅ። ይሄው ሰውዬ 50 አመት 60 አመት ስለኖረ ህፃኑን በእድሜ ይበልጠዋል። ማን ነው በእድሜ ይበልጠው? ሰላም ሰላም፣ ቤተሰቦችዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝ ተረፍረፍ ይበልልኝ እያልኩኝ እንግዲህ ዛሬ አዲስ ቀን ነው፣ እለተ ሐሙስ። እንዴት ናችሁ? ቀናቹ እንዴት ነው? ውሏችሁ እንዴት ነው? እንግዲህ ትላንትና ሀይሚዬን ጭውት ብለው ባታል ፍጼና ቡራ ጠብቁ፣ ግድ የለም መልሳችሁን ጠብቁ፣ ግድ የለም መልሳችሁን ጠብቁ። እንደዚህ አስለቅሳችኋት አስከፍታችኋት። ሀይሚን ታቋታላችሁ። ይመቸኛል ነው የምትለው። እንደዚህ አይነት ነገር ራ ይመቸኛል ከሆነ ነው የምትለው። ይመቸኛል ግን እናት አለቀሰች እኮ የምሯን። ከፋቴ ነውት እንግዲህ ሀይሚዬ ዛሬ ቲክቶክ ላይ አንዳንድን ፖስቶችን ቁጭ ቁጭ ቁጭ አድርጋልናለች። ሀይሚዬ ምን ጊዜም ቢሆን ለተከታዮቿ ጥሩ ነገር፣ ምክር ነክ ነገር፣ አስተማሪ ነገር ነው ፖስት የምታደርገው። ሀይሚዬ የኛ ብልህ ሴት፣ የኛ አስተዋይ ብልጥ ሴት፣ ጎበዝ ቁጥብ ሴት ናት። ና እንግዲህ ዛሬ ቲክቶክ ላይ አንዳንድ ወሳኝ ወሳኝ የሆኑ መልእክቶችን ዱቅ አድርጋለች። እንግዲህ እሷ ይህንን መልእክት ያስቀመጠችበት የራሷ ምክንያት አላት። እሚ ለ በዚህ በዚህ ምክንያት ነው ልላችሁ አልችልም። ምክንያቱም ምክንያቷን እሷ ታውቃለች። ለዚህ ምክንያት ነው ብላ ካፏ እስካልወጣው ድረስ እኔ ምክንያት ፈጥሬ ለዚህ ነው ወይም ለነከሌ ነው ወይም ለነዛ ነው ልላችሁ አልፈልግም። ነገር ግን መልእክቱ እጅግ በጣም ወሳኝና ቅኔ ነክ ነገር ነው እና አንዳንድ ጊዜ ፖስት የምናደርጋቸው ነገሮች የውስጣችንን ይገልጹልናል፣ ወይም ደግሞ አይምሯችን ላይ ያለውን ከመናገር ይልቅ በለዛ አይነት መልኩ እንገልጻለን። ሆዲ ያባውን ፕሮፋይል ያወጠዋል እንዲሉ ማለት ነው እና ሀይሚዬ እንግዲህ ዛሬ አንዲት ቲክቶክ ላይ የምታነቃቃ እንቆ የሆነች ልጅ በነገራችን ላይ በጣም በጣም በጣም ምርጥ መልእክት የምታስተላልፍ ልጅ ናት። ብዙ ጊዜ ወጣቶች አንዳንድ ነገርን ፖስት እያደረገች የምታነቃቃ ልጅ ናት እና በጣም ጎበዝ የምትባል ልጅ ናት፣ ቲክቶከር ናት። ና አሳ ከውሃ ውስጥ አውጥታችሁ ከመስመጥ አዳን ነው የምትሉ ሰዎች ብሎ ነው የሚጀምረው እንግዲህ መልእክቱ። እንግዲህ ከዚች ካጭሯ አሳን ከውሃ ውስጥ አውጥታችሁ ከመስመጥ አዳን ነው የምትሉ ሰዎች ማለት ምንድን ነው? አሳ ተደላድሎ ተመችቶት ደልቶት ወይም ደግሞ አምሮበት የሚኖረው እዛ ውሃ ውስጥ ነው። ከውሃ ውስጥ መውጣት የለበትም እንደውም ምክንያቱም መኖሪያው ከውሃ ውስጥ ሲወጣ ይሞታል። ኦልሬዲ አሳ ከውሃ ውስጥ ከወጣ አይኖርም። ስለዚህ እነዚህ ሰዎች ለመግደል እንጂ ለማዳን አይደለም ያወጡት። ስለዚህ ይሄ ደግሞ ልክ እንደ ምክንያት ወይም ደግሞ የማስመሰል ነገር ነው እንጂ እሱን ለማዳን አይደለም። ከዛ ውሃ ውስጥ የወጡት ለመግደል ነው። ተደላጭሎ ከሚኖርበት ህይወቱን ከሚያቆይበት ቦታ ከሚመቸው ቦታ አውጥቶ ልናድርህ ነው ያወጣ ነህ ማለት ትክክል መልስ ሊሆን አይችልም። ኦሬዲ ያናሳ ሊገሉት ነው ያወጡት። እንግዲህ ሀይሚዬ እንደነገርኳችሁ ምን ለማለት እንደፈለገችው አላቅም። መልእክቱ ግን በቀጥታ እና አንዳንድ ሰዎችም ግን በየትኛውም ቦታ በየትኛውም አጋጣሚ እኛ ለነሱ ብዙ ዋጋ ከፍለን ወይም ደግሞ ብዙ ነገር አድርገንላቸው ወይም ደግሞ ለራሳቸው ሲሉ የሆነ ነገር አድርገው ዞሮ ዞሮ ለእናንተ ብለን ነው የሚሉ ሰዎች አሉ። መልክቱ እንዳጠቃላይ ይሄ ነው በቃ ማለት። ሌላ ምንም ትርጉም ሊኖረው አይችልም። ለራሳቸው ብለው ያደረጉት እንደገና ዞሮ ላንቺ ነው የሚባል አይነት ነገር ነው እና ሃይሚዬ የኔ ቆንጆ ነገር ትክክለኛ ውሳኔ ከዘገየ ራሱ ስህተት ነው። በጣም ትክክል ነው። ይሄም ማለት እውነተኛ ውሳኔያችንን አንዳንድ ጊዜ ዛሬ መወሰን እያለብን ለነገ የምናሳድረው ነገር ካለ ነገ ሌላ ጣጣ ሌላ ችግር ይዞ ይመጣል። ሌላ ጣጣ ሌላ ችግር እና ትክክለኛ ውሳኔ ራሱ ስህተት የሚሆንበት ጊዜውን አሳልፈን ስንወስን ነው። በወቅቱና በጊዜው ከወሰንን ትክክለኛ ውሳኔ በዛን ሰዓት ነው። ግን ጊዜው ካለፈ በኋላ ሰዓቱ ከሄደ በኋላ በቃ የምንወስነው ውሳኔ ዋጋ ቢስ በሚሆንበት ሰዓት ከሆነ የሆነ ውሳኔ መወሰን ያለብን ከረፈደ ከሆነ ምንም ትርጉም ሊኖረው አይችልም ውሳኔያችን። ሀይሚሻዬ የኔ ቆንጆ የኔ መምህር የኔ አስተማሪ እና ሀይሚዬ፣ እንግዲህ በሕይወቴ ውስጥ አፍሳችሁ ልትበሉኝ ያሰባችሁ ሰዎች የእናንተ እርዳታ አያስፈልገኝም ብላለችና አይዶኖ፣ ይሄ ነገር ለምን እንደሆነ እንደዚህ ልትል የቻለችው ብቻ ግን ያው ከአጠገቧ ከአካባቢዋ፣ ከሆነ ቦታ፣ ከሆነ ሰው ይሆነ በቃ የሚያስመስልባት ሰው እንዳለ ነው። እሷን ለመርዳት ወይም ደግሞ እሷን ለማገዝ አስመስለው በጎን የሆነ ብቻ ግን እንደዛ ነገር የተሰማት ነገር አለ። አይዞሽ ሀይሚዬ፣ እኔ ቆንጆ ሌላ ደግሞ እንግዲህ ማን ነው በእድሜ የሚበልጣው እያለች ነው ስለ ሕጻንነትና ስለ አዋቂነት እንግዲህ እያወራች እየተናገረች ነበረ። በነገራችን ላይ የሚገራርሙ ደግሞ ቄኔዎች ናቸው መልእክት ያላቸው ቄኔዎች። በጣም ብዙ ጊዜ ያው እንደዚ አይነት ቅኔ ነገር ወይ የሆነ ነገር ፖስት ስናደርግ ያ ነገር ያለበት ሰው ብቻ ነው ሊገባው የሚችለው ያ ነገር ማለት አሁን ማለት አሁን ይሄን ሀይሚዬ ለማን እንደሆነ ባላቅም፣ ወይም ደግሞ ከምን ተነስታ እንደሆነ ባላቅም፣ ግን ይሄ ነገር ሊገባው የሚችለው ያ ሰው እና ያ ሰው ብቻ ነው። ይሄ የሚመለከተው ሰው ብቻ ነው፣ ይሄ ነገር ሊገባው የሚችለው እና እንግዲህ ሀይሚዬ፣ እኔም ከጉዞዬ አልቀርም፣ እናንተም ደግሞ ትቃጠላላችሁ፣ እኔም ለማሳበር ዝግጁ ነኝ ብላለኝ። ለማንኛውም አልገባኝም ውዶቼ የመጨረሻው ይህን የህፃን ልጅና ያዋቂው አልገባኝም። ሳይገባኝ ደግሞ ብዙ ባወራ ጥሩ ስላልሆነ ደህና ሁኑልኝ። እወዳችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ሀይሚዬ እኔ ቆንጆ አይዞሽ፣ እኔ ምርጥ ነገር ያው ትላንትና ትንሽ ጨለል ብለሽ ነበር የፍጤና የውራ ስራ እግዚኦ! እኔ ግን መልሱን የምትችሉት አይመስለኝም። ሀይሚዬ እርግጠኛ ነኝ ሳትለብሳት ሳትጎርሳ እንደምትመጣላችሁ ቻሉት። እንግዲህ በሉ ጋይስ እንግዲህ ቻው፣ ደህና ሁኑ።